ፍጼ ሀይሚ ልቧን የሰበረው ነገር አለ፣ ግን የተረዳት ሰው የለም። አለ እንዴ ሴት የሀይሚ ስሜት የገባችኋለ? ምን ሆና ነው እንደዚህ የሚያደርጋት? ለምንድን ነው የምትናደደው? ለምንድን ነው የምትበሳጨው? ስሜቱ ገብቷችኋል? እስኪ ራሳችሁን ጠይቁ። እናንተ ብትሆኑ ምን ታደርጋላችሁ? እኔ ተረድቻታለሁ። በምንወደው እና በምናፈቅረው ሰው የሆነ ነገር ሲመጣብን በጣም ብዙ ቅስም የሚሰብር ነገር ውስጣችን ያድራል። ሰዎች የማይረዱን አለ። ሴት ልጅ ለመደሰትም ለመሰበርም ቅርብ ናት። ይህን ታውቃላችሁ አይደለ? ግን ሴቱናችሁ በሴት ላይ አትፍረዱ። አንዲት ፍሬ ልጅ ሀይሚ፣ አንድ ፍሬ ልጅ ከአንድ ከምትወደው ሰው ከምታፈቅረው ሰው ለመለያየት ግሩፕ ከፍታችሁ ሀይሚንና ብሩኬን ለመለያየት የምትጥሩ ሰዎች አይሳካላችሁም። እግዚአብሔር ያገናኘውን ሰው ሊለየው አይችልም። ይህም ማወቅ አለባችሁ። ሰው እንዲህ ግሩፕ ከፍቶ የሰውን ህይወት ይበጠብጣል። ምን አደረጓችሁ እነዚህ ሁለት ልጆች? የከፈታችሁትን ግሩፕ ለመልካም ነገር አውሉት። ሆስፒታል ተኝተው ሕክምና ላጡ እስቲ ብር ሰብስባችሁ እርዳታ ስሩበት። መቼም ትልልቅ ሰዎች ናችሁ። ሀይሚን እና ብሩኬን ወልዳችሁ የምታደርሱም ልትሆኑ ትችላላችሁ። እህት ወንድሞቻችሁም ሊሆኑ ይችላሉ። እንዴት እነዚህን ሁለት ልጆች ለማለያየት በዚህ ልክ ትጥራላችሁ? የሰውን አይምሮ ለምን ትበጠብጣላችሁ? የሰውን ህይወት ለምን ትበጠብጣላችሁ? እስኪ እንዲ ባላችሁበት እንኳ በእድሜያችሁ እንኳ ቢያንስ እንኳ መልካም ነገር አድርጋችሁ መስጠት እንኳ ባትችሉ መልካም ነገር ተመኝታችሁ ለፉ ሀይሚን በዚህ ልክ መሳደብ ብሩኬ ሲያጠፋ ብሩኬ ላይ ትወርዱበታላችሁ። ሀይሚ ስታጠፋ ሀይሚ ላይ ትፈርዱባታላችሁ። ከምትፈርዱባቸው ለምን አትመክሯቸውም? ለምን አንድ አታደርጓቸውም? እግዚአብሔር ያገናኘውን ሰው አይለየውም። ስጦታው ተመለሰ። እሺ፣ ስጦታው ልትከፋፈሉት ነው? ብሩኬ ከሀይሚ ተለይቶ ብሩኬ ልታገቡት ነው? ለስንት ነው የምታገቡት? ብሩኬ ለአንድ ሴት ነው መሆን የሚችለው አይደለ? ይኸው ስጦታውን ተመለሰላችሁ። ደስ አላችሁ። ሌላ ምንድን ነው የቀራችሁ? በዚህ ልክ የሰውን ህይወት መበጥበጥ እረተው ግን፣ የእውነት አረብ ሀገር ላይ ተቀምጣችሁ በሰው ቤት እየሰራችሁ በሰው እንትን ውስጥ እያላችሁ በሰው ላይ አትፍረዱ። የዘራችሁትን ታይዳላችሁ። የእውነቴ ነው የምላችሁ። ሰውን አትሳደቡ። ለምታወጡት ቃል ተጠንቀቁ ነው የሚለው ቃሉ ራሱ ማለት ነው ለምትጠቀሙት ቃል ከዚህ ከልብ ምክንያቱም ልብ ያሰበውን ነው ምላስ የሚናገረው። አይደለም ውስጣችሁ ያለው የተመረዘ ቃል የሰውን አይምሮ ይመርዛል። ሀይሚንም ልክ እንደዚህ ነው ያደረጋችኋት። የእናንተ መጥፎ ኮሜንት የምትሳደቡ የብሩኬን ስጦታ መልሽ እያላችሁ የምትጨቃጨቁ ሴቶች፣ ሴት ሁናችሁ በሴት ላይ የምትፈርዱ የእውነት እግዚአብሔር እውነት መጨረሻችሁን እኔ ምን እንደሚያደርገው አላውቅም። ሰላም ለእናንተ ውዴ የተከበራችሁ ቤተሰቦች እያላችሁበት ሰላማችሁ ብዝት ይበርልኝ። እውነት ለመናገር ዛሬ ሀይሚዬና ብሩኬ ፍፄ አብረው ስለመጡ ደስ ብሎኛል። ግን ደግሞ እየሆነ ያለው ነገር ደስ አይልም። ሀይሚዬ፣ አንቺ ጀግና ሴት ነሽ። የሰው ወሬ አትስሚ። በራስሽ የምትተማመን ነሽ። በጣም ብዙ ነገር አንቺንና ብሩኬን ለመላየት ብዙ ነገር ሊጣር ይችላል፣ እየተጣረም ነው። ይህን ነገር ደግሞ መስማት የለብሽም። አሸንፈሻቸው መሄድ ነው ያለብሽ እንጂ እነሱን ሰምተሽ ምንም ነገር አታድርጊ። የእውነቴን ነው የምልሽ። ለማን ብለሽ እነሱ ዝም ብለው ግሩባቸው ላይ ቁጭ ብለው የሚፈርዱትን ይፍረዱ። እግዚአብሔር ደግሞ ፍርዱን ይሰጣቸዋል። እና እባካችሁ የሰው ሕይወት የምትበጠብጡ ሰዎች፣ እባካችሁ ለራሳችሁ ጊዜ ሰታችሁ እስኪ የራሳችሁን ሕይወት ብትኖሩ ጥሩ ነው ብዬ ነው የማስበው። በዚህ ልክ ክፉዎች አንሆን፣ እስኪ ክፉ አንሆን። እውነት እኔ ሀይሚዬንም ብሩኬንም በጣም ነው የምወዳቸው። እንድለያዩ አልፈልግም። እንደው ለየብቻ እንኳ ቢመጡ እኔ ምንም እንትን አይደለም። ገባችሁ? ብሩኬ ቪዲዮ ሲለቅ ቪዲዮውን አያለው፣ ላይክ አደርጋለሁ። ቪዲዮ አያለው አደለ። ሌላ ምንም ማደርገው ነገር የለኝም። ሀይሚም እንደዛው ስትለቅ አያለው፣ ላይክ አደርጋለሁ። ሌላ ምንም ማደርገው ነገር የለኝም። እኔ ሁለቱም ለእኔ አንድ ናቸው። ግን ደግሞ ውድቀት በሴት ይብሳል። ወንድ ልጅ ምንም አይሆንም ምንም አይሆንም። የፈለገውን ነገር ማድረግ ይችላል። ሴት የፈለገውን ነገር ብታደርግም ግን የሆነ ነገር ላይ እንትን ስትል በጣም ከባድ ነው እና እባካችሁ ሴት ሆናችሁ በሴት ላይ አትፍረዱ። እኔ እውነቴን ነው የምላችሁ። ብዙ ህቶች አሉኝ ማለት ብዙ ጓደኞችም አሉኝ እና እባካችሁ እንደ ህት እንደ ጓደኛ እንደ እናያቸው እነዚህ ልጆች እና ውዴ ቻናለ ቤተሰቦች ለቤተሰቦች ያላችሁበት ሰላማችሁ ይብዛ። እግዚአብሔር አምላክ በመካከላቸው ገብቶ ሰላምን አውርዶላቸው በፍቅርና በአንድነት እንደሚመጡ ባለሙሉ ተስፋ ነኝ። እግዚአብሔር ከነሱ ጋር ይሆን። የሰውን ውድቀት አትመኙ፣ የሰውን ስኬት ተመኙ። ሰው ሲያድግ ደስ ይበላችሁ፣ ሰው ሲደሰት ደስ ይበላችሁ። የእውነት በሰው ደስታ ተደሰቱ። ሰው ሲከፋ እስኪ አትደሰቱ። የእውነቴ ነው ምላችሁ እግዚአብሔርም አይወደውም። ብቻ እግዚአብሔር ማስተዋልን ያድለን ለሁላችንም። እህቶቼ እኔ በበኩሌ በጣም ማለት እኔ ምን ልበላችሁ ሀይሚዬን በዚህ ልክ መሳደብ ስህተት። ልትሰራ ትችላለች፣ ትክክል አትሆን ትችላለች። ግን መመከር ትችላለች። አደለ? መመከር ትችላለች፣ ማስተካከል ትችላለች። ግን እስኪ ረጋ ብለን ነገሮችን ለማስተካከል ለማዳመጥ እንሞክር፣ ለመፍረድ አንቸኩን